ለታሽከሩን ይኖራል ሲፍቀው ቀራሮት ሁኖ በጥሚያን ሰከስከው ሂክማ በደረቱ የተሸቀሸቀው ዘላለም ተልቁ ሂክማ ሚባለቀው የተውሂድ ገላና ተጎንጭ ሚፈልቀው እንደ ጀነት ሀገር ሐድራው የደመቀው ያ ረሱላላ እንደ ጀነት አገር ሐድራው የደመቀው አያሉ ናፍቆት ነው ተቃጥሎ ያለቀው። ትልቁ ነጋዜ እሱ ነው ባላልጋው የላይ የታች ከውኑ በስሩ የረጋው የሸርሑ መሰርሶ ያላረገረገው የስረወሎጋ ደረት የሚወጋው